ሰበር ዜና። ጤና ይስጥልኝ አድማች ተመልካቾች፣ እንደምናረፍዳችሁ፣ በዕለቱ በሁለተኛ የዜና ወጃችን ዳግም ተመልሰናል። በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለሁ። አሜሪካ ለፋኖ ኃይሎች ጥሪ ያቀረበች፣ የኢትዮጵያ መንግስት በራሱ ህዝብ ላይ የድሮን ጥቃትን መፈጸም እንዲያቆምም አሜሪካ ሳስባለች። አሜሪካ ያወጣችው መግለጫ በሰፊውም እያነጋገረ ነው። የፋኖ ምላሽ ምን ሊሆን ይችላል የሚለው ይዘናል፣ ታደምጡታላችሁ። በሌላ በኩል የእስክንድር ነጋ ቀኝ እጅ እጁን ለመንግስት መስጠቱን ተሰምቷል። የአፋዳ አመራሮች እጃቸውን እየሰጡ ነው። በዝርዝር እንመለከተዋለን። በውጊያ መረጃዎቻችን በወሎም የብልጽግና አመራሮች ላይ ከፍተኛ ጥቃት መሰንዘሩ ተሰምቷል። በጎንደር ከአርማጭሆም እስከ ጃኖራም፣ ከዳባት እስከ ወገራም፣ ከጠገዴም እስከ አጅሬም፣ ከዳባር እስከ ዛሪማ፣ ከአምባ ጊዮርጊስ እስከ ዳባት፣ ከትላንት የጀመረ ከባድ ውጊያ ትንቅንቅ እየተደረገ ነው። የብልጽግና ኃይል በብርጋዴር ጀኔራል ሃሽም ኢብራሂም የሚመራው አምስት መቶ አንደኛ ኮር እንዲሁም በብርጋዴር ጀኔራል ደረጀ ኩምሳና በምክትሉ ኮሎኔል በየነ የሚመራው አምስት መቶ ሁለተኛ ኮር እንዲሁም በብርጋዴር ጀኔራል ወርቁ ጉደታና በምክትሉ ኮሎኔል አፍሪካ ጀሊል የሚመራው አምስት መቶ ሶስተኛ ኮር ከነ ሙሉ መካናይዝድ ክፍሎም የተሰማራ ሲሆን ነገር ግን ከፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ተስኖት የሚይዘው የሚጨብጠው ማጥቷል። በጎንደር የተሰማውን ሰበር ዜና ይዘናል እናስደምጣችኋለን። በሌላ ሰበር ዜናችን የአብይ አህመድ ፕሮጀክት አስፈጻሚም የሻሸመኔ ወልቃይት ጠንሳሽ እንዲሁም የጨርቃ ጳጳሳትን በመሾም እንዲሁም በዘር ጳጳሳት ራሳቸውን በመሾም የሚታወቁት አቡነ ሳዊሮስ በኃይልና ጫና እንዲሁም በውስጡ ስብስብ የብልጽግና ግፊት በቤተ ክርስቲያኗ ከፓትሪያርኩም ቀጥሎም ያለውን ትልቅ ሹመት ማግኘታቸውም ተሰምተዋል። ዝርዝሩን ይዘናል እናሰማችኋለን።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 ሰዎቻችን ቆዩም። በቅድሚያ የኢትዮጵያ መንግስት በራሱ ህዝብ ላይ የድሮን ጥቃት መፈጸሙን እንዲያቆም አሜሪካ ጥሪ አቀረበች። አሜሪካ ዛሬ በወጣችው መግለጫ ምን አለች? ፋኖ ተጨባጭና ሰላማዊ የሆነም አላማ ይዞ ይምጣ ስትል አሜሪካ አነጋጋሪ መልእክት ማስተላልፋለች። የኦሮሞ ነጻነት ሰራዊት ኦኤልኤ በኦሮሚያ ያለውን ግጭት ለማስቆም ድርድሩን ይቀጥል ስትልም አሳስባለች። የፌዴራል መንግስት በራሱ ዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይም ያቆም ስትል አሜሪካም አስጠንቅቃለች። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካው አምባሳደር ኤርቪንግ ማሲንጋ ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸውም መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝቡ እንዲያስቀድሙም ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤቶቻቸው እንዲመለሱ መርዳትና ህጻናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉም አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎችም ሊቆም ይገባል ሲሉም የአሜሪካ መንግስት አስታውቀዋል። አምባሳደር ኤርቪንግ ማሲንጋ በመልእክታቸው ለፋኖም፣ ለኦሮሞ ነጻነት ሰራዊት ኦኤልና ለፌዴራል መንግስት መንግስት የተናጠል መልእክትም አስተላልፈዋል። በዚህም ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማም ግብ ይዞ እንዲመጣ ሲሉም አነጋጋሪ መልእክታቸውን አስተላልፈዋል። የኦሮሞ ነጻነት ሰራዊት ኦኤል ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል ሲሉም አሳስበዋል። የፌዴራል መንግስት በራሳቸው ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያስቆምና ረጅም እርምጃ ለሰላም በመምጣት መፍትሄዎችን እንዲያመቻችም ጥሪ ያቀርበዋል። አምባሳደሩ በመልእክታቸው ማጠናቀቂያም ሰላምና መረጋጋት የምንመርጥበት ጊዜም አሁን ነው ሲሉም አሳስበዋል። ይህ በእንዲህ እንዳለም ከፋኖ ጋር በተያዘም የፋኖን ቃል በማቀበል የሚታወቁት ባህር ዳር ዊክሊክሶች ይህንን መልእክትም አስተላልፈዋል። ለአሜሪካ መንግስት ጥሪም ተገቢውን ምላሽ ስለመስጠት ብሎም ይጀምራል። በኢትዮጵያ የአሜሪካ አምባሳደር አብይ አህመድ የራሱን ህዝብና መሰረተ ልማቶች አውዳሚነት በጠቀሱበት አጭር የሰላም ጥሪ ላይ ለፋኖም ሊተገብር የሚችል የሰላም አማራጮችን እንዲያቀርቡልን የሚል ጥሪም አስተላልፈዋል። ለዚህ የአሜሪካ መንግስት ጥሪም በደንብ አርቲኩሌትድ የሆነም አገዛዙ በህዝባችን ላይ እየፈጸመ ያለውን ያልተቋረጠ ጭፍጨፋ ዘርዝሩ ይህንንም ያልተቋረጠ የአብይ አህመድ መንግስት መር ጭፍጨፋ ለትጥቅ ትግላችን ጅማሮም ዋና ገፊ ምክንያት መሆኑን በመጥቀስ ከጦርነቱ በፊትም ሆነ በመካከል መቶ ሺዎች ንጹሐን አማራዎች ላለቁበት መንግስት መር ጨፋ አብይ አህመድን ጨምሮ ሌሎች የዘር ማጽዳትና ማጥፋት ወንጀል ተዋናዮች ተጠያቂ እንዲሆኑ የሚጠይቅ ነጥቦችን አስቀምጦም ለሰላም ያለንን ዝግጁነት በቀጥታ ለአሜሪካ አሜሪካ ስቴት ዲፓርትመንት፣ እንዲሁም በኢትዮጵያ ለአሜሪካ ኤምባሲም መግለጽ ያስፈልጋል ስንል እንመክራለን ሲሉም ሀሳባቸውን ገልጸዋል። እንደ መነሻ ሀሳብ እንዲሆንም ይህንን አለን እንጂ ዝርዝር ነገሮችን ሊቆች በፋኖቻችን ውስጥ ስላሉም እነሱ ይከውኑታል ሲሉም አሳውቀዋል። ነገር ግን የአማራ ህዝብና የህዝባዊ ትግላችን መሪም የሆነው የፋኖን አቋም በቀጥታ በአደባባይ ሳይሆን ለአሜሪካ መንግስት ፖለቲካዊና ዲሞክራሲያዊ ደረጃውን የጠበቀ ምላሽ መስጠት ብሎም የአቻ መንግስታዊ ቁመናን ማሳወቅ ይገባል ሲሉም አሳስበዋል። ወደ ሌሎች ሰበር ዜናዎች አልፋለሁ። በቅድሚያ የእስክንድር ነጋ ቀኝ እጅ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የስቴጎማ ተራራ ክፍለ ጦር ፖለቲካ ዘርፍ ኃላፊ የነበረው ለብልጽግና እጁን መስጠቱ ተሰማ። ይህ በምስሉ ላይ የምትመለከቱት ግለሰብ የእስክንድር ነጋ ቀኝ እጅ እንደሆነም ይነገርለታል። ታዲያ በዛሬው ዕለት ለብልጽግና ኃይል እጁን ሰጥቷል። እነ ጽዳሉ ደሴን ጨምሮ ቆራጡ የተባሉ ግለሰቦች የአፋሃድ አመራሮች ለአገዛዙ እጃቸውን መስጠታቸውን ተያይዘውታል። ይህ አማራ ፋኖ ብሔራዊ ኃይል አፋብሃ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮንስ ብርጌድና ሼ ሁሴን ጅብሪል ብርጌድ ከብልጽግና ኃይል ጋር በመፋለም ድል ተጎናጸፉ። በትላንትና ሁለት በመሃል ሳይንት ወረዳ በቆጠት ከተማ የበአዴን ግልገሎች ስብሰባ ላይ በነበሩበት ሰዓት ተወርዋሪዎቹ የአትሮንስ ብርጌድ አባላት በአጎብዳጆቹና በባንዶዎቹ ላይ ጉዳት አድርሰውባቸዋል። የባንዳ የሚሰበስብ የሆኑትና የበአዴንስ ሰዎች ህዝቡን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ጊዜ በተከፈተባቸው ድንገተኛ ተኩስ ያሰቡትን ሳያደርሱም እግር አውጪኝ ብለው ወደ መሸጉበት የወረዳው ከተማ ዴንሳ የፈረጠጡ ሲሆን በዚህ ፈጣን ማጥቃት የሚሊሻ ጽህፈት ቤት ኃላፊውን ጨምሮ ሶስት ቅጥረኞች ወደ ከርሰ መቃብር ወርደዋል። ቁጥራቸው ያልታወቁ ወዳደር ሚሊሻዎችም ቁስለኛ መሆናቸውን ነው የፋኖ ኃይሎች ያስታወቁት። በትላንትናው ዕለት ሼህ ሁሴን ጅብሪል ብርጌድ ሙሳፍ ሻለቃ የብልጽግናን ሰራዊት በደፈጣ ውጊያም አደባይ ተዋለች። ከደብረዘይት ከተማ ወደ ማሻ ከተማ በላንድ ክሮዘር መኪና ሲንቀሳቀሱ የነበሩት የኦህዴድ ብልጽግና ስልጣን ጠባቂ ሰራዊቶች ጨርፌ በምትባል ልዩ ቦታ ላይ ሙሳፍ ሻለቃ ባደረገባቸው ደፈጣ ከፍተኛ ሰብዓዊና ቁሳዊ ኪሳራም የደረሰባቸው ሲሆን በደፈጣ ጥቃቱ ሰባት ቅጥረኛ የብልጽግና ሰራዊት ቡድን አባላት ወደማይነቁበት ዘላለማዊም እንቅልፍ አሸልበዋል ሲሉም የፋኖ ኃይሎች ገልጸዋል። ለግለሰቦች ወይንም ለወንጀለኞች ስልጣን ሲባል ከብሔረ ሙታን ወገን ከሆኑት በተጨማሪም ከአምስት በላይ የሆኑት መቁሰላቸውንም አረጋግጠናል። ከዚሁ ከጦር ግንባር መረጃዎች ሳንወጣ በጎንደር እንዲሁም በተለያዩ የአማራ ግዛቶች የተደረጉ የውጊያ መረጃዎችንና አበይት ጉዳዮችን ሊያቀብለን በጦር ግንባር የሚገኘው ባልደረባችን በቀጥታ መስመር ላይ ይገኛል። እሱ ያጠናከራቸውን ዘገባዎች አድምጠን እንመለስ። በጎንደር አጅሬ ጃኖራን ጨምሮ በበርካታ ቀጠናዎች ላይ ከባድ ትንቅንቅ እየተካሄደ ነው። ከአርማ ጭሆ እስከ ጃኖራ ከዳባት እስከ ወገራም ከጠገዴ እስከ አጅሬ ከደባርቅ ዛሪማ እስከ ጥራሂናናም ከአምባ ጊዮርጊስ እስከ ዳባት ትላንት ማለዳ ጀምሮ ከባድ ትንቅንቅ እየተካሄደ መሆኑን መረብ ሚዲያም ከአማራ ፋናው ብሔራዊ ኃይሎች በጎንደር ያገኘው መረጃ ያመለክታል። ውጊያው የተጀመረው ትላንት ግንቦት 14 2017 ዓ ም ማለዳ ጀምሮ ሲሆን በጥላት በኩል በብርጋዴር ጀነራል ሀሺም ኢብራሂም የሚመራው አምስት መቶ አንደኛ ኮር በብርጋዴር ጀነራል ደረጀ ኩምሳና በምክትሉ ኮሎኔል በየነ ኦጋ የሚመራው አምስት መቶ ሁለተኛ ኮር እንዲሁም በብርጋዴር ጀነራል ወርቁ ጉደታና በምክትሉ ኮሎኔል አፍሪካ ጀሊል የሚመራው አምስት መቶ ሶስተኛ ኮር ከነ ሜካናይዝ ክፍላቸው የተሰማሩ ሲሆን ነገር ግን ከወደፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃ መቋቋም ተስኗቸው የሚይዙት የሚጨበጡ አጥተዋል። ሰማይ ተደፍቶባቸዋል ተብሏል። ውጊያው በአጀሬ ጃኖራ፣ በደባርቅ ዛሪማ ጥራይናና አርማጭሆ ቀጠና እንዲሁም ከዳባትስ ከወገራና አምባ ጊዮርጊስ ቀጠና ነው እየተደረገ ያለው ሲል የአማራ ፋኖ ብሔራዊ ኃይሎች በጎንደር ትናንት ምሽቱን ባወጣው መግለጫ አሳውቋል። መነሻውን ካርማጭሆ ሳንጃ ያደረገ የጠላት ኃይል አጅሬ ጃኑራ ላይ ውጊያ እየከፈተ ሲሆን፣ በራሳ ሙራ ውብነ ሶስተኛ ኮርሰር የሚገኙ ብርጌዴዎች በተናበበ መልኩ የገባውን ጸረ አማራ ኃይል ዙሪያውን ከበው እንዳይሸሽም እንዳይተርፍም አድርገው ሰቅዘው እየወጉት ነው ተብሏል። በአጅሬ ጃኖራ ከባድ የሆነ የሰብአዊና ቁሳዊ ውድመት ለደረሰበት ኃይል እገዛ ለማድረግ መነሻውን ከጠገዴ ቅራቅር ያደረገ ዙያ ሶስትና ሞርተር የታጠቀም ሁለት ክፍለ ጦር መከላከያ ሰራዊት በአድማ ብተናና ሚኒሻ እየተመራ ወደ አጅሬ ጃኖራ በመጓዝ ላይ እንዳለ በናርበኛ ሲሳ ያሸብር በሚመራው የዋዋ ጎቤ ክፍለ ጦር ፋኖ ከባድ ደፈጣ ጥቃት ፈጽሞበት በትንትኑ መውጣቱ ታውቋል። በተመሳሳይ አጅሬ ጃኖራ ላይ ነፍስ ግቢ ነፍስ ውጭ ላይ ለሚገኘው ኃይል እገዛ ማድረግ መነሻውን ዳባት ዙሪያ ያደረገ በበርካታ ኦራልና ካሶን የተጫነ የጠላት ኃይል ከሰበበት ሳይደርስ ልክ እንደገና ዳቦ በላይ ሰዓት በታች እሳት እየነደደበት ይገኛል። ዳባትና በዙሪያ ሰፍሮ ከነበረ የጠላት ኃይል መካከል ግማሹ ጃኖራ ለሚገኘው ገዛ ለማድረግ ዳባትን ለቆ ወደ ጃኖራ የሄደ ሲሆን፣ ዳባት የቀረውም ደግሞ ድንገተኛም እሳት ዘንቦበታል። በግዙፉ ጎንደር የበጋሻው ክፍለ ጦር ስር የሚገኙ ብርጌዶች ዳባትና ባጊዮርጊስ ከተሞች በመግባት የጥላት ኃይልን በአፈሙዛለንጋ ሲገርፉት እየዋሉ ሲሆን በተጨማሪም በርካታ የአገዛዙ ካድሬዎች መማረካቸው ታውቋል። ከዚህ በተጨማሪ መነሻውን ከደባርቅ ያደረገ የጥላት ብልጽግና ፓርቲ አገልጋይ ወታደር ዛሪማንና ብስኒትን እንዲሁም ጥራይናን ለመያዝ ሙከራ ያደረገ ሲሆን በዚህም ከባድ ኪሳራን አስተናግዶ ሙትና ቆስለኛውን ሳያነሳ አግሪያ ውጪ መፈርጠቱን ነው መረብ ሚዲያም ከአማራ ፋኖ ብሔራዊ ኃይሎች በጎንደር ያገኘው መረጃ የሚያመላክተው። በኦህዴድ የበላይነት ለሚዘወረው አገዛ ስርዓት የሚያገለግለው መከላከያ ሰራዊቱ በአርማ ብትናናም በሚሊሻ እንዲሁም በወረዳ ካድሬዎች መሪነት በገባበት ቀጠና ሁሉም ከወደፋ ፋኖ የሚሰነዘርበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ በንጹሐኖች ላይ የቂም በቀል እርምጃ እየወሰደ መሆኑ ተሰምቷል። በተለይ በአጅር የጃኖራ ቀጠና መውጫ ማምለጫ አቶ በፋኖ እየተሳደደ ያለው የጥላት ኃይል የወር ደንበረውን በሚተኩሰው ከባድ መሳሪያ በርካታ ንጹሐን ወገኖች መገደላቸውን የአካባቢው ነዋሪዎች ለመረብ ሚዲያ ተናግረዋል። የተከብራቸው የመረብ ቤተሰቦች በዚህ ቀጠና ስላለው ሁኔታ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን አለፍን። በካማሺ ዞን ሚዥጋ ወረዳ ህጻናትን ጨምሮ በርካታ ንጹሐን ወገኖች መገደላቸው ተሰምቷል። በቤኒሻንጉል ጉምዝ ክልል ካማሽ ዞን ስር በሚገኘው በቀድሞው ስሙ በለው ጅጋንፎይ በአሁኑ ደግሞ ምዥጋ ተብሎ በሚጠራ ወረዳም የኦነግ ሸኔ ኃይሎች በከፈቱት ጥቃት ህፃናትና አቅመ ደካሞችን ጨምሮ በርካታ ንጹሐን ወገኖች ስለመገደላቸው የበረ ሚዲያ ምንጮች ተናግረዋል። ጥቃቱ የተከፈተው ግንቦት 13 2017 ዓ ም ምሽት ጀምሮ ሲሆን እስካሁን እንዳልቆመና ለአካባቢው ማህበረሰብ የደረሰ አካል እንደሌለ ተነግረዋል። በአካባቢው ካለፉት ሁለት ቀናት ጀምሮ የኔትወርክና የትራንስፖርት አገልግሎት ተቋርጧል፣ የሚሉት የመረጃ ምንጮቻችን ከገዢው ቡድን ጋር በመተባበር ታቅዶበት እየተከፈተ ጥቃት ነው ብለዋል። በርካቶች ህይወታቸውን ለማትረፍ እየሸሹ ቢሆንም ወደ ሌሎች አጎራባች ዞኖች እንዳይገቡ ደግሞ የክልሉ አድማብተና አባላት አግደዋል ነው የተባለውም። በጥቃቱ ከተገደሉት መካከል ከፍተኛውን ቁጥር የሚይዙት ሕጻናትና አቅመ ደካሞች ናቸው ሲሉም የመረጃ ምንጮቻችን አክለው ገልጸዋል። በተጨማሪም በርካታ መኖሪያ ቤቶች በእሳት መውደማቸው ሲገለጽ የነዋሪዎቹ የቀንድ ከብቶችን በታጣቂዎቹ ተዘርፈዋል ተብሏል። የተከበራቸው መኖሪያ ቤተሰቦች ወደ ሌላኛው መረጃችን አለፍን። በቅሊንጦ እስር ቤት ውስጥ የተደቀነብንን አደጋ መላው ህዝባችንን እንዲያውቅልን ሲሉ የግፍ እስረኞች መልእክት አሰላልፈዋል። በቅሊንጦና በቃሊት የሚገኙ በማንነታቸው ብቻ የታሰሩ የአማራ ተወላጆች እንዲህ ሲሉ መልእክት አሰላልፈዋል። መልእክቱን ቃል በቃል ወደ እናንተ የምናደርስ ይሆናል። በቅሊንጦ የፌዴራል እስር ቤት የምንገኝ የአማራ የሕሊና ና የፖለቲካ እስረኞች በከፍተኛ ችግር ውስጥ እንገኛለን። ማረሚያ ቤቱ ከሚፈጸምብን በርካታ የተለመዱ አስተዳደራዊ፣ አካላዊ ና ስነልቦናዊ ጥቃት በተጨማሪ የፌዴራል ፖሊስ ኮማንዶ፣ የአዲስ አበባ ልዩ ኃይል፣ የመከላከያ ኮማንዶ ከፌዴራል ፖሊስ የወንጀል ምርመራና አቃቢ ሕግ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎች ና የሰብአዊ መብት ጥሰቶችን እየፈጸሙብን ይገኛሉ። በትላንትና እለት የፌዴራል ና የመከላከያ ኮማንዶ ወታደሮች ከማረሚያ ቤቱ ፖሊስ ጋር በመቀናጀት ከሌሊቱ አስር ሰዓት ላይ ዞን አምስት ተብሎ በሚጠራው ና እናቶ ዮሐንስ ቧያለው፣ ክርስቲያን ታደለ፣ አብዱራህማን አሊ፣ ዶክተር ሲሳያው ግቸው ና ሌሎች የአማራ ፖለቲካ ና የልና እስረኞች የሚገኙበት ዞንን በመውረር እስረኞችን በብርድ ከዞን ቅጥር ውጭ በማስወጣት አካላዊ ጥቃት በማድረስና በማንገላታት ከፍተኛ ግፍ ፈጽመዋል። ውድ ወገኖቻችን፣ በህዝባችን ለሚፈጸመው ስርዓታዊ ጥቃትና የህልውና አደጋ መቆም አለበት ብለን በመታገላቸው ምክንያት እስከ ሁለት ዓመት ድረስ ያለምንም ፍትህ ከሰምራና ከዋሻ አርባ የማሰቃያ ካምፖች ሜክሲኮ ከሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮም በገላንና በማዕከላዊ ማጎሪያዎች ከተፈጸመብን የግፍ ማተርፈን እስካሁን ሰዓት ድረስ በፍትህ ማጣት እየተሰቃየን እንደምንገኝ ይታወቃል። በአሁን ሰዓት በብልጽግና ስራ ተስፋ የቆረጣ አካሄድ ምክንያት በቅሊንጡ የምንገኝ የአማራ ተወላጅ የህሊና እና የፖለቲካ እስረኞች የህልውና አደጋ እየተደ ያቀነብንና በማንኛውም ሰዓት ወደ ከፋ የማሰቃያ ስፍራዎች ድጋሚ ልንጋዝ በህይወታችን ላይም አደጋ የሚጥል ጥቃት ሊፈጸምብን እንደሚችል መላው ህዝባችን እንዲያውቅልን እንሻለን። ይህ ከላይ ያቀረብንላችሁ በቅሊንጦ የሚገኙ የአማራ ተወላጅ የሌላና የፖለቲካ እስረኞች ያስተላለፉት መልእክት ነው። የተከበራቸው የመረብ ቤተሰቦች ወደ ሌላኛው መረጃችን አለፍን። በሰሜን ወሎ ዞን ዳውንት ወረዳ ቀሲስ ደስ ላል አስናቀ የተባሉ የቤተ ክርስቲያን አገልጋይ ካህን ከነ ቤተሰባቸው በአገዛዝ ወታደሮች መገደላቸውን የአካባቢ ነዋሪዎች ለመረብ ሚዲያ ተናግረዋል። በኦህዴድ የበላይነት ለሚዘውረው አገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ በ ማብተና መሪነት በዳውንት ወረዳ በርካታ ንጹሃንን በአሰቃቂ ሁኔታ እየገደሉና እየዘረፉ እንደሚገኙ ተሰምቷል። በዚህም በዳውንት ወረዳ 01 ቀበሌ ልዩ ስሙ ቅድስቴ አካባቢ ነዋሪና የቅድስቴ ገብርኤል ቤተክርስቲያን አገልጋይ የነበሩት ቀሲስ ደሲላላ አስናቀም ከነበህር ልጃቸውና ከነታናሽ ወንድማቸው አርሶ አደር አስናቀ ጋር ግንቦት 8 2017 ዓ.ም ተመረጠ አመሻሹን በአገዛዙ ወታደሮች ባሰቃቂ ሁኔታ ተገድለዋና ያሉት መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ወታደሮቹ 01 ቀበሌ በመግባት ህዝቡን እየደበደቡ እየዘረፉ እንዲሁም መኖሪያ ቤቶችን በእሳት እያቃጠሉ ባሉበት ቀሲስ ደስ ይላል አስናቀ ባካችው ቤታችንን ተውልን ባይሆን ልጆቻችን ይጠለሉበት በእሳት አታቃጥሉ ተውልን በሚል ተማጽኖ ሲያቀርቡ ነው ወታደሮቹ በተደጋጋሚ በመተኮስ የገደሏቸው ተብሏል። የካህኑ ታናሽ ወንድም አርሶ አደር ካሳስናቀ ወደሚቃጠለው ቤት በማቅናት የወንድሙን ልጅ ይዞ ለመሸሽ በሚሞክርበት ቅጽበት ወታደሮቹ ተከታታይ የሆነ ጥይት በመተኮስ እሱንና የወንድሙን ልጅ ማለትም የ ካህኑ ልጅ በአሰቃቂ ሁኔታ እንደገደሏቸው ነው የአካባቢው ነዋሪዎች ለመረብ ሚዲያ የገለጹት። ከዚህ በተጨማሪ ሌሎች የሟች ቤተሰቦችም ክፉኛ መቁሰላቸው ተነግረዋል። የአገዛዙ ወታደሮች የውር ድንብራቸውን በሚተኩሱት ከባድ መሳሪያ ከሚገደሉ ንጹሐን በተጨማሪ ያለፉት ሁለት ቀናትን በወረዳው የተለያዩ ቀበሌዎች ላይ ተንቀሳቅሰው አርሶ አደሮችን መግደላቸውንና በርካቶችን ደግሞ በጅምላ አፍነው መውሰዳቸውን ነው መረብ ሚዲያም ያነጋገራቸው የአካባቢው ነዋሪዎች ጨምሮ የገለጹት። ይህ በእንዲህ እንዳለም የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ የሚከተሉን ውሳኔም አስተላልፏል። የኦሮሞማው ፕሮጀክት አስፈጻሚ የሻሸመኔው ወልቂት ጠንሳሽና የጨረቃ ጳጳሳትን በመሾምና በዘር ጳጳሳት ራሳቸውን በመሾም የሚታወቁት አባ ሳዊሮስ በኃይልና ጫና እንዲሁም በውስጡ ስብስብ የብልጽግና ግፊት መሾማቸው ተረጋግጧል። በዚህም ብፁህ አቡነ ዲዮስቆሪዮስ የቅዱስ ሲኖዶስ ዋና ጸሐፊ ብጹአቡነ ሳዊሮስ የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ብጹአቡነ ህርቄኒዮስ የሃዲያ ሀገረ ስብከት እንዲይዙም የአዲስ አበባ ሀገረ ስብከት ሊቀጳጳስ እንዲሆኑም ተሹመዋል ብጹአቡነ ናትናኤል ብጹአቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳምን ሊቀ ነጳጳስ ሆነው ተሾመዋል ብጹአቡነ ናትናኤል ሚኒሶታን እንዲይዙ የኮሎራዶ ሀገረ ስብከትን እንዲመሩም ተመርጠዋል ብጹአቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀነጳጳስ ሆነዋል። ብፁ አቡነ እምባ ቆሞን የገዳማት መምሪያ ሊቀነጳጳሳት ሆነው እንዲመሩም ተሹመዋል። ብፁ አቡነ ሙሴ አውስትራሊያም እንዲይዞም የግቢ ቅዱስ ገብርኤልንና የባዕታ ለማርያም ገዳምን ሊቀነጳጳስ ሆነው እንዲመሩም ተመርጠዋል። መረጃው የኢትዮጵያ ኦርቶዶክስ ተዋህዶም ቤተ ክርስቲያን ህዝብ ግንኙነት መምሪያም ኃላፊ ነው። በመጨረሻ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 እንቀጥላለን ሲሉም የህሊና እስረኞቹም አስታውቀዋል።